አዲስ ቀን ላይ ናችሁ። አብራችሁን ስላላችሁ እናመሰግናለን። አሁንም እስከ ሶስት ሰዓት ላይ ቀሪ ጉዳዮችን እንቀጥላለን። አብራችሁን እንድትቆዩ ነው የምንጋብዘው። አሁን ደግሞ በዶትስትሪም ስትሪም ቀደም ሲል የሰማናቸውን መረጃዎች በስፋት የምንሰማበት ሰዓት ነው። ለዚህም አፎሚያ ከበባውዚ ትገኛለች። እንዴት ቆየሽ? እንዴት አለን መግቢያችን ላይ ያነሳናቸውም በማህበራዊ ትስስር ገጽ ላይ በበርካቶች የተጋሩ ሀሳብ አስተያየት የተሰጠባቸው መረጃዎቻችንን በስፋት የምንመለከትበት የኢቢሲ ዶት ስትሪም ሰዓታችን ላይ እንገኛለን። ወደ ቀዳሚው መረጃችን እናልፋለን። በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዷለም በትላንትና እለት በነጩ ቤተ መንግስት ተገኝተው ከዶናልድ ትራምፕ ጋር እንግዲህ ቆይታ አድርገዋል። በተለይም ሁለቱ ሀገራት ለ120 ዓመታት የዘለቀ ዲፕሎማሲያዊ ግንኙነት እንዳላቸው ይታወቃል። እርሳቸው ከመጡ በኋላ ደግሞ ይህ የመጀመሪያው የሆነ ግንኙነት ነው። በዚህም እንግዲህ በቀጣይ በሚኖሩ በተለያዩ መልከ ብዙ በሆኑ ጉዳዮች ላይ እንደሚመክሩ ነው የተገለጸው። እኛም ካጋራ ነው በኋላ በርካቶች ሲቀባበሉት የነበረ መረጃ ነው። በተለይም ደግሞ ትራምፕ ወደ ስልጣን ከመጡ በኋላ የተለያዩ ትእዛዞችን ከታሪፍ ጋር በተያያዘ ከቪዛ ጋር በተያያዘ ሀገራት ላይ እያስተላለፉ ይገኛሉና ከዚህ ቀደም አስራ ሁለት ሀገራት ላይ ሙሉ በሙሉ የቪዛ ባን ወይም ደግሞ ቪዛ ያለመስጠት ውሳኔ ያቸውን አስተላልፈው ነበረ። በቀጣይም ደግሞ ሰላሳ ስድስት ሀገራት ላይ ሙሉ በሙሉ ወይም ደግሞ በተወሰነ መልኩ ሊያስተላልፉ ይችላሉ የሚሉ ጭምጭምታዎች እየተሰሙ ይገኛሉ። በእነዚህም በታሪፍም በሌሎችም ጉዳይ ላይ እንግዲህ መክረዋል የሚሉ ሀሳቦች እየተሰነዘሩ ይገኛሉ። የእነዚህን ደግሞ የተረጋገጠ መረጃ ይፋ ሲደረጉ በተመልካቾቻችን የምናጋራ ይሆናል። ነገር ግን ያው የሁለቱም መገናኘት ካጋራም በኋላ በርካቶች ሲቀባበሉት የነበረ ጉዳይ ነው። ሌላኛው መረጃችን እንግዲህ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የውጭ ጉዳይ ሚኒስቴርን ያለፉት 11 ወራት እቅድ አፈጻጸም ምን ይመስላል ሲል ገምግሞ ነበረ። በዚህም ደግሞ የተሰሩ ዋና ስራዎችን አመላክቷል። በተለይም ባለፉት 11 ወራት ላይ የኢትዮጵያን ብሔራዊ ጥቅም ያስጠበቀ የተለያዩ ግንኙነቶች፣ የተለያዩ እንቅስቃሴዎች መደረጋቸው በመረጃው ተመላክቷል። ይህም ደግሞ ተጠናክሮ መቀጠል እንዳለበት ደግሞ የቤት ስራ የተሰጠበት ሆኖ አልፏል ግምገማው። ከዚህ ጋር ተያይዞ የትውልድ ጥያቄ ሆኖ በተለይም እንደ ሀገር አበክረን እየሰራንበት የምንገኘው አንድ ጉዳይ ያለ የኢትዮጵያ የባህር በር ጥያቄ ነው። ይህም ፍላጎት ደግሞ እውቅና እንዲያገኝ ተቀባይነት እንዲኖረው በርካታ ስራዎች ተሰርተዋል። አሁንም ግን መሰራት እንዳለባቸው አጽንኦት የተሰጠበት ጉዳይ ነው። ከዚህም በተጨማሪ በታላቁ ሕዳሴ ግድብ ዙሪያ ደግሞ የተለያዩ የሚነሱ እውነተኛነት የጎደላቸው ፕሮፓጋንዳዎች አሉ። እነሱን ከመመከት እና እውነተኛ የሆነውን መረጃ ደግሞ ለተቀራ ዓለም የማድረስ ስራ እንደተሰራም ተመላክቷል። ይህም በቀጣይ ተጠናክሮ መድረስ እንዳለበት የተነሳ ሌላኛው ጉዳይ ነው። በውጭ ሀገር ደግሞ ባልተመቸ ሁኔታ ውስጥ የሚኖሩ ኢትዮጵያውያን ይገኛሉ። እነሱ ላይ ደግሞ ለመስራት የተለያዩ የመመሪያና የፖሊሲ ማሻሻያዎች እንደሚያስፈልጉ የተነሳ ጉዳይ ነው። ከዚህ ባሻገር ግን በቀጠናው ላይ ብሎም ደግሞ በዓለም አቀፍ ደረጃ ያሉ የሁለትዮሽና ባለብዙ ወገን ግንኙነቶች ተጠናክረው መቀጠል እንዳለባቸው የተነሳ ጉዳይ ነው። ያ ብቻ ሳይሆን ሀገራችን ሰዎችን በአህጉሪቱ ብሎም ባለም አቀፍ ደረጃ ያላትን ተጽዕኖ የመፍጠር ተሰሚነትም ማሳደግ እንዳለብን ደግሞ የቤት ስራ የተሰጠው ጉዳይ ነው። ከዚህ ጋር ተያይዞ በአለም አቀፍ ተቋማት ላይ ተሳታፊ የሆኑ ደግሞ ኢትዮጵያውያንን ማፍራት እንዳለብንም የተነሳ ጉዳይ ነው ማለት ነው። በአፈጻጸሙ እነዚህ ዋና ዋና ነጥቦች ተነስተው አልፈዋል ማለት ነው። የ11 ወራት አፈጻጸም ነው። አሁን ላይ እኔ ምን እያስተዋልኩ የነበረ በተለያዩ አጋጣሚዎች፣ ቀደም ሲል እንዳልሽው በአለም አቀፍ መድረኮች ላይ የሚገኙ ኢትዮጵያውያን ኢትዮጵያን በማስተዋወቅ በኩል ባህላዊ ልብሶችን እየለበሱ በመሄድ አሁን ከሰሞኑ ራሱ እያስተዋልኩ ነበር። ሩሲያ ላይ ቁንጅና ውድድሩ እንዳለ ሆኖ ሩሲያ ላይም በተደረገ አንድ ጉባኤ ላይ ኢትዮጵያ ባንዲራ በመያዝ ባህላዊ አልባሳትን በመያዝ ማህበራዊ ድረገጽ ላይ አንድ ልጅ እንዲህ እንዲህ ልሄር ነው እና የትኛውን ባህል ላስተዋውቅ፣ ይሄን እንደዚህ አርገ ሂድ ምናምን ትሉኝ ካለ እቀበላለሁ አይነት ሀሳብ ጽፎ ተመልክቼ ነበረ ና ሁሉም ሰው የሀገሩ አምባሳደር መሆን ይችላል። በተለይ ደግሞ ባህር ማዶ እንደዚህ ሀገር አቋርጠው ሲሄድ ሀገር ማስተዋወቅ ትልቅ ነገር ነው። ለውጭ ዲፕሎማሲ በተለይ የተሰጠው ትኩረት አሁን ላይ የብዙዎቹን ሀገራትና ተቋማትን ቀልብ እየሳበ ነው። አሁን በርካቶች ናቸው እኮ ወደ አዲስ አበባ እየመጡ ያሉት ወደ ኢትዮጵያ እና ትልልቅ የሚባሉ የዓለም ሀገራት መሪዎች ሳይቀሩ ወደ ኢትዮጵያ እየመጡ ነው። ሌሎችም ትልልቅ ድርጅቶችን ያቋቋሙ ተቋማትም እንዲሁ ማን ነው ግለሰቦች እየመጡ ነው። ባህል ሀብቶች ሳይቀሩ እነ ዳንጎቴን ማንሳት እንችላለን። ከሰሞኑ መጥተው ነበር። ምንድነው እንግዲህ በዲፕሎማሲ ረገድ ኢትዮጵያ እየሰራች ያለው ስራ በዓለም አቀፍ አደባባይ ምን ያክል ተጽዕኖ እየፈጠረ እንደሆነ ማየት እንችላለን። በርካታ ሁነቶችም ደግሞ ዓለም አቀፍ ሁነቶች ኢትዮጵያ ውስጥ አዲስ አበባ ውስጥ እየተስተናገዱ ካስተናገድ ነው በፊት የበለጡ ቁጥሮችን እያስተናገድን ነው። አሁን ላይ የተለያዩ ኮንፈረንሶችና ውይይቶች በመዲናችን ብሎም በሀገራችን የተለያዩ ክፍሎች ላይ እየተካሄዱ ይገኛሉ። ይህንን ደግሞ አጠናክረን ለመቀጠል መስራት ያለብን ስራዎች ምንድን ናቸው የሚለውም በቅድ አፈጻጸሙ ላይ የተነሳ ጉዳይ ነው ሌላው ከ11 ወራት አፈጻጸም ጋር በተያያዘ ደግሞ የኢትዮጵያ የኤሌክትሪክ አገልግሎት አንድ መረጃ አውጥቷል። ከዚህ ቀደም ያው በበርካታ ዘገባችን ላይ ያነሳ ነው ጉዳይ ነው እንደ ሀገር ዋጋ እያስከፈለን እንደ ተቋም ደግሞ ተቋሙን ለኪሳራ እየዳረገው ያለ ድርጊት ነው። የኃይልና የኤሌክትሪክ መሰረተ ልማት ስርቆት አሁን ላይ እየተባባሰ መምጣቱን ነው ተቋሙ ያስታወቀው። በዚህም እንግዲህ ባለፉት 11 ወራት ብቻ ከ285 ሚሊዮን ብር በላይ ሊጠፋ መቻሉን ተቋሙ ታውቋል ማለት ነው። ያው ይህንን ደግሞ ለመቆጣጠር የተለያዩ የመቅጣት እርምጃ የመውሰድ ስራዎች እየተሰሩ ይገኛሉ። ከዚህም ባሻገር ደግሞ አሁን ላይ ያለውን የወንጀል ህግ ለማሻሻልም ታቅዶ እየተሰራበት መሆኑ ተመላክቷል ማለት ነው። በዚህም ያው በዚህ ድርጊት ላይ የሚገኙ አካላት በአስተዳደራዊ ቅጣት እስከ አንድ ሚሊየን ብር የደረሰ የገንዘብ ቅጣት እንደሚተላለፍባቸው ተጠቁሟል። ከዚህም ባሻገር ደግሞ የእስር ቅጣትም እንደሚኖረው ነው የተመላከተው። ኤሌክትሪክ ኃይል እንደሚታወቀው ከመኖሪያ ቤት አንስቶ ትልልቅ የሆኑ ድርጅቶች የሚፈልጉት መሰረተ ልማት ነው ይህ ኃይል ደግሞ ሳይቆራረጥና መጠኑን በጠበቀ መልኩ እንዲደርስ ተቋሙ አበክሮ እየሰራ ቢሆንም ይህን መሰል ድርጊቶች ደግሞ ችግሮች እንዲፈጠሩ ክፍተቶች እንዲኖሩ እክል እንደሆነበት ተቋሙ አንስቷል ማለት ነው። ይህንን ደግሞ ለመፍታት በቀጣይ የተለያዩ ከህግ ማሻሻል ጀምሮ የቅጣት የመጨመር ስራዎች ደግሞ እንደሚሰሩ የተመላከተ ጉዳይ ነው ማለት ነው። በተለያዩ ጊዜያት ያው ህብረተሰቡ ጥቆማ አድርጎ ተያዙ እንዲህ አይነት ነገሮች ይባላል። ግን ደግሞ ያው ለእኛው ስለሆነ ችግሩ በደንብ በንቃት አካባቢንም በተለይ ደግሞ በምንጓጓዝባቸው ቦታዎች ላይ እንዲህ ያሉ ነገሮች ሲኖሩ ጥቆማ መስጠቱ አስፈላጊ ነው። ከዚህ ቀደም አስተውላችሁ ከሆነ በተለያዩ ጊዜ ስርቆቶች ሲፈጸሙ በቁጥጥር ስር የዋሉ ግለሰቦች ሲያዙ ምስሎች ይጋሩ ነበር ና እየተባባሰ ከመምጣቱ አኳያ እንደሁም በቀን ራሱ ሲሰርቁ የተያዙ ሰዎች አሉ ና ይህ ደግሞ ማህበረሰባዊ ኃላፊነትን የሚፈልግ በመሆኑ ማህበረሰቡ ነቅቶ አካባቢውን መመልከት እንዳለበት፣ የተለየ ወይም ደግሞ ስርቆት የመሰለውን ነገር ደግሞ ሲመለከት ለሚመለከተው የህግ አካል መጠቆም እንደሚገባውም ተያይዞ ጥሪ የቀረበበት ነው። ወደ መካከለኛው ምስራቅ ነው የምናመራው። እንግዲህ ከቀናት በፊት እስራኤል የሰነዘረችውን ጥቃት ተከትሎ በቀጠናው ላይ ያለው ውጥረት እየተባባሰ መምጣቱ የሚታወቅ ነው። ከዚህ ጋር ተያይዞ በትናንትናው ዕለት ለመጀመሪያ ጊዜ ሰው አልባ አውሮፕላን ወይም ደግሞ ድሮን እንደተመታባት እስራኤል ማረጋገጫ ሰጥታለች። ይህም ደግሞ ሄርሚስ 900 የተባለው ድሮን ነው። በተለይም ሰው አልባ ከመሆኑ ባሻገር ሰላሳ የሚሆኑ ደግሞ ኪሎ ሜትር ሰላሳ የሆነ ሰዓታትን ያለማቋረጥ መብረር የሚችል ነው። ሶስት መቶ የሆነ ኪሎ ኪሎግራም ደግሞ ክብደት ያለው ነው እና ያው በውስጡ የተለያዩ የስለላ ካሜራዎች የተገጠሙለት ነበረ። በዚህም እንግዲህ በኢራን የጸረ ድሮን መመታቱን ከተጋራ በኋላ እሷም ደግሞ ማረጋገጫውን ሰጥታለች ማለት ነው። የብዙዎች ስጋት የነበረው በውስጡ የእስራኤልን ቁልፍ የሆኑ መረጃዎች ሊያስተላልፉ የሚችሉ ነገሮች ይኖሩ ይሆን የሚል ነበረ። በውስጡ ግን ያንን የመሰለ መረጃ እንደሌለ እስራኤል በማረጋገጫዋ አመላክታለች ማለት ነው። ያው የአንዱ ሄርመስ ዋጋ እንግዲህ ከ10 ሚሊዮን ዶላር እስከ 20 ሚሊዮን ዶላር እንደሚጠጋም ነው የተገለጸው። ይህንን ድሮኗን ነው እንግዲህ እስራኤል በጥቃቱ ያጣችው ማለት ነው። ከዚህ ጋር ተያይዞ በተለይም ደግሞ እስራኤል የኢራን ኒኩለ ጋር መሳሪያ ነው ማበልጸጓ ወይ ለደህንነቴ ያሰጋኛል በሚል እየሰነዘረችው ያለ ጥቃት አለ። ሆኖም ግን በዋናነት ትኩረቷ የሆነው የኒኩሌር ሳይንቲስቶች፣ የጦር መሪዎቿና የኒኩሌር ማብላያ ደግሞ ታንከሮች ወይም ደግሞ ከስር የሚገኙ የኒኩሌር ማበልጸጊያዎች ነው። ሆኖም ግን እስካሁን በሰነዘረችው ጥቃቶች ውጤታማ የሆነ ወይም ደግሞ ከምድር በታች ይገኛሉ የተባለውን የኒኩሌር ማብላያ ጣቢያዎች ልትመታ አልቻለችም። በዚህም እንግዲህ አሜሪካ በጦርነቱ በቀጥታ ልትሳተፍ ትችል የሆነ ምክንያቱም አሜሪካ ያላት አንድ ጦር መሳሪያ አለ። ይህም ደግሞ የኢራን ትልቁ ስጋት መሆኑ ተገልጿል ማለት ነው። ይህ መሳሪያ ጂቢዩ 57 ይባላል። እስራኤል እንግዲህ አሁን ላይ እየሰነዘረች ባለችው ጥቃት በትክክልም ከምድር በታች የሚገኘውን የኒውክሌር ማብለያ ልትመታ ካልቻለች ይህ መሳሪያ በአሜሪካ ድጋፍ በኩል ወደ ተጠቃሚነት ይሄድ ሆኖ የሚለው የብዙዎች ጥያቄ ሆኗል። ማለት ነው ይህ መሳሪያ ከምድር በታች 60 ሜትር ጠልቆ የመግባት አቅም ያለው ነው። 140 ኪሎ ግራምም ይመዝናል ማለት ነው። ያው ኢራን በተለያዩ መግለጫዎቿ ላይ አሜሪካ በጦርነቱ በቀጥታ መሳተፍ እንደሌለባት ሀሳቧን እየገለጸች ቢሆንም አሁ ላይ ግን ዶናልድ ትራምፕ ደግሞ ከእስራኤል ጎን በመሆን ኢራንን የሚተቹ ሀሳቦች እየሰነዘሩ ይገኛሉ። እነዚህ ጉዳዮች ደግሞ ተባብሰው ከቀጠሉ አሜሪካ በቀጥታ ልትሳተፍ ትችላለች ወይ የሚለው የብዙዎች ጥያቄ ሆኗል። በተለይም ደግሞ እስራኤል እስካሁን በሰነዘረችው ጥቃቶች ኢላማዬ ወይም ደግሞ ዋናው ትኩረት ያለችውን ቦታ ባለመምታቷ ይህም መሳሪያ እንግዲህ ከተጠቀመች አሜሪካ በቀጥታ ተሳታፊ የሆነች ማለት ነው እያሉ ያው ብዙዎች አስተያየታቸውን እየሰጡ ይገኛሉ። የኢራንም ትልቁ ስጋት እንደሆነ ተገልጿል ማለት ነው ነው። ወደ መቋጫው መረጃችን እንሄዳለን። ያው በመካከለኛው ምስራቅ ያለው ውጥረት እየጨመረ ሲመጣ ሀገራትም እንግዲህ የራሳቸውን ደህንነት ለማስጠበቅ የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። ቱርክም እንግዲህ የጦር ጋሻ የተሰኘ የአየር መከላከያ ስርዓት ይፋ አድርጋለች። ይህ እንግዲህ በምስሉ ላይ እንደምትመለከቱት በተለምዶኛ ጋሻ የምንለው አይነት ይዘት ያለው የመከላከያ መንገድ ነው ማለት ነው። ያው በቀጠናው ላይ ያለው ውጥረት እየጨመረ ከመምጣቱ አኳያ የራሷን ደህንነት ለማስጠበቅ ማሰብ ነው እንግዲህ ይህንን መንገድ ይፋ ያደረገችው ከዚህ ጋርም ተያይዞ ይህንን መንገድ ባስተዋወቀችበት ሰዓት ላይ ደግሞ እስራኤል በቀጠናው ላይ እየፈጠረች ያለችው ውጥረት አግባብ እንዳልሆነና የተቀረው ደግሞ የአለም ሀገራት ስምምነቶች እንዲመጡ ወይም ደግሞ ሰላም እንዲሰፍን ስራዎች መሰራት እንዳለባቸው ጥሪ አቅርባለች ማለት ነው እናመሰግናለን